እኔ የምጠብቀው ሌላ ነው። ዛሬ የዓለምን ጦርነት ልጅቷ ትቀሰቅሰዋለች። በቀላሉማ እንደዚህ በእንግሊዘኛ እና በአማርኛ ሙዚቃ አትመጣብንም ያለምንም ምክንያት ምናምን ስል ጭራሽ ከሸበላዋ ጋር ፍቅር በፍቅር ሆና መታነሯል። እኔ የታዩላችሁ፣ እኔ ያላዩት እኮ ነገር ነው ጉዶቼ። እና ሀይሚንጄ እና ብሩኬ መች መጣችሁ ነው እምር ድምቅ ብለዋል። ዛሬ የሆነ አዲስ ነገር አለ ውዶቼ። እንትን ምናምን ነገር የሆነ የሆነ ነገር አይቻለሁ። አንገታቸው ነው የተለየ ነገር ማለት ነው። ይሄ ነገር ምንድን ነው? የልጆቹ ስም ነው የአራት ልጆቹ ስም ነው ወይንስ? ለማንኛውም አይቼ በቀፈጣጠር አይቻለም። እየመሸ ስለሆነ ማለት ነው ለማንኛውም ይመቻችሁ ግን ሀይምዬ የሙዚቃውን ትርጉም ብትተረጉሚልን ደስ ይለናል። ለአንዳንድ ጊዜ ትርጉም ጣል እያደረሽ ዝፈን ይልን በዛው በአማርኛም ቢሆን ከፈለግሽም በፈረንሳይን ተርጉም ምንም ችግር የለብንም። አትጨናነቂ አትጨናነቂ፣ በቃ እኛን ተረጉመዋለን እርስ በራስ። ያው የአንቺ ወታደሮች አንድ ሁለት አይደለንም፣ በቁጥር ራሱ የምንገኝ አይደለንም። በጣም ብዙ ነን። ችግር የለም። ይሄ አያጨናንቅም። የሚያጨናንቀን የሆነ ነጠንፌ ጉዳይ ነው እና እንዲ ፍቅር በፍቅር ሆና ሲሏችሁ ስትመጡ ደግሞ በጣም ደስ ይለናል። ለማንኛውም ሳናስበው ሀይሚና ብሩኬ በፍፄ ቤት መጥተዋል ማለት ነው። ዛሬ አዲስ ነገር አለ ውዶቼ፣ በዛ እንጠብቃቸው ማለት ነው።